አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች ብያለሁ። አረ ምን አይነት ጊዜ ላይ ደረስን? አረ ምን አይነት ጊዜ ላይ ደረስን? ወላ መሬት ላይ ተደፍተን እንደ ሁላችንም በሃይማኖታችን እንደ ዋላህን የምንለምንበት ጊዜ መቷል ማለት ነው። መሬት ላይ ብንደፋም ሁላችንም አያንሰንም፣ አንዋረድም። አሁን የሰማችሁት ከፊት ሰይዱ ረባቦ እያዳመጥና እየሰራ ቪዲዮ ማን ነው ሪከርዳቸውን ተልኮለት እያሰማ ነው ያለው። ለህዝቡ ህዝብ እንዲሰማለት ነው ማለት ነው። ምን መሰላችሁ? እሱም ድንበር ላይ ከአሁን በፊት ሰሞኑን፣ እንግዲህ ብዙ ልጆች አለቁ እየተባለ ነው የኛ ሀበሻዎች ማለት ነው እየመጡ እያለቁ ነው ያሉት። እንግዲህ ከመምጣት አላቆሙም እና ያንን ሬሳቸውን ሰብስበው ሬሳቸውን እየሸጡ ነው ነው የሚባለው። ምን አይነት ጊዜ ላይ እና ምን አይነት እንደው ምን አይነት ነገር ላይ ደረስን? ግን ወላሂ በጣም ይዘገንናል። ሬሳ ምን እንዲያደርጉት ነው? ስብሃነላ ሬሳ ምን ሊያደርጉት ነው? ግን አይገርምም? ኮንቴነር ውስጥ ነው አሉ ሰብስበው ያስቀመጡት። ከዚያ ፈላጊው ባለቤቱ ሲመጣ ብር እየከፈለ እንዲወስድ ማለት ነው። ይሄ ሪከርዱን የሰማችሁት ልጅ ምን ያህል ብር ነው እንትን ብዬ እንወስድ ሬሳውን እያለ ነበረ። ለሬሳ ብር የሚከፈሉ ነው። ምንድነው የምለው ሬሳ እኮ ሞተዋል። በቃ ከሞተ ሞተ ነው። ምንም የሚጠቅም ነገር የለም። ይሰብስቡና ይሸከሙት። እንግዲህ ኮንቴነር ውስጥ አርገው ሙቀት ነው፣ ይሸታል። ኪድ ይሸታል። ተላጃ ፍሬዘር ካልሆነ በስተቀር እንደሚሸት ነው። ጥንባቸውን እያሸተቱ ይቀመጡ ይሄ ገንዘብ ማግኛ ገንዘብ ማግኛ ሰበብ ፍለጋ ነው በቃ እና በጣም ያሳዝናል። እንደዚህ አይነት ጊዜ ላይ ግን መድረሳችን በጣም ነው። እንጃ እኔ እንጃ ገንዘብ የሰው ልጅ የሰው ልጅ ገንዘብ አንሰፈሰፋችሁ። በቃ ደግሞ የሞቱት አሁን እስኪ የሞቱት እንደው ነፍሳቸው እንደው ለነገሩ ምን ሞተዋል ሞተዋል እኮ ግን ለቤተሰብ ባያችሁ ቤተሰብ ፈላጊ ሲመጣ የስማቸውን ሁሉ መዝግበው ይዘዋል አሉ። እኔ እንዴት እንደሆነ ብቻ አላቅም። ገለዋቸው እንዳውቀው እንጂ ስማቸውን ይዘዋል። ፈላጊ ሲመጣ አከሌ ሲባል አሉ ይኸውና፣ እዚህ ጋር አከሌ ሲባል እከሌ እከሌ የሚባል አሉ በቃ፣ ይሄን ያህል ብር ከፍላችሁ ውሰዱ። ይሄ ነገር ደግሞ ከመንግስት ነው እንዲህ። ምን አይነት መንግስት ነው ደግሞ እንደዚህ አድርጉና እንደዚህ ክፈሉ የሚለው? የመንግስት ስም ባታጠፉ። መንግስት ቢሆን በስነስርአት ተላጃ ፍሬዘር አስቀምጦ እንዳይበላሽ ፈላጊ ከመጣ በስነ ስርዓት ልጁን ቤተሰቡን የሚፈልገውን ሰው ፈልጎ አይቶ ይወስዳል። አሁን ውጭ ላይ እኮ ተቀምጠው እንዴ ታስባችሁታል። እንዴት ነው የሚሆነው? እንዴ ሰው ነን እኮ ሰው እኮ ደግሞ ከሞተ ሞተ ነው። በቃ ምንም ቁም ነገር እና ምንም ነገር የለንም። ምንም የምንቆይበት ነገር የለንም። እና በምንድን ነው ቤተሰቡ ሳውቆት እንትን የሚለው እኔ እንጃ። እኔ ይሄን ውሸት ነው በጠራል ደሞች እና እንደው በጣም ነው የሚያሳዝነው ወላሂ በጣም ይከብዳል፣ ይዘገንናል። ምን አይነት ጊዜ ላይ እንደደረስን ግን አናውቀውም? ይሄ ነገር እኔ እንጃ። ደግሞ በዚሁም ላይ በዘር ይለያያሉ ብለዋል። ያንን ቪዲዮ በሌላ ሰራላችኋለሁም እንግዲህ ሪከርዱን። ይሄ ልጁ እከፍላለሁኝ ለስንት ሰው ነው የምከፍለው ሲለው እኔ ሁሉም እንዲወጡ ነው እያለ ነበረ ምን ያህል ግን እንደተባለ አላቅም ብሩ ቀላል ቢሆን ነው ሁሉም እንድሰጡን እና ሁሉንም ተቀብለን እንድንቀብራቸው እያለው ነበረ አላቅም ብሩ ምን ያህል እንደተባለ አላሁ አለም ብቻ ይከብዳል ያሳዝናል ይዘገንናል ይሄን ያክል የሰው ልጅ የናዛን ሰብስቦ ይዞ ቤተሰብ ለቤተሰብ ሰቀቀን ነው ወላሂ ኒንጃ አላቅም እኔ ምን እንደሚባል እኔ ብቻ ኒንጃ ይህ ነገር ከባድ ነው።